ስለ ጉራጌ በካሜራ የቀረጸው ቪዲዮ ዓለምን ጉድ አስባለ። የጉራጌ ህዝቦችን ገመና ይፋ ያወጣው ተጓዥ። ቱሪስቱ በጉራጌ ክልል ምን ገጠመው? ተራገመ ወይስ መረቀ? ለዓለም ያጋራት ምስል ብዙዎችን አጀብ አሰኝታ ግር አስብላለች። ቱሪስቱ ከፈረንሳይ ሀገር ቀጥታ በግጽ በሱዳን አድርጎ ኢትዮጵያ ይገባል። በእርግጥ ሕጻን እያለ ኢትዮጵያን ያኔ በደጉ ዘመን መጥቶ መልካም ትዝታ አሳልፎባት እንደነበረ በቪዲዮ ይገልጻል። እንደ እድል ሆኖ አሁን ኢትዮጵያን ሲረግጥ በጦርነት ተጉሳቁላ ነበር ያገኛት። በመተማ አድርጎ ጎንደር ቆይቶ ከዛ የባህር ዳርም መስመር ተከትሎ በደብረ ማርቆስ ተንሸራሽሮ በፍቼ ምንሳውን በልቶ በስሉልታ በእግሩ በሚነዳት ሞተር ሳይክሉ አዲስ አበባ ይገባል። እነዚህ የመጣባቸው ከተሞች አብዛኛው በሚባል መልኩ ደጋግና መልካም ሰዎች ያጋጠሙ ሲሆን፣ ነገር ግን በጫካ በጫካ በሚጓዝበት ሰዓት በርካታ ህፃናት እየተከተሉት አንዴ በሩጫ አንዴ በድንጋይ ስቃይ ሲያደርሱበት በምስሉ ላይ በተደጋጋሚ ይታያል። እሱም በብስጭት ኢትዮጵያ በተፈጥሮ የታደለች ሀገር ብትሆንም እባካችሁ ስትመጡ እነዚህን አስቸጋሪ ሰዎች ተጠንቀቁ፣ በጣም ስቃይን አብልተውኛል እያለ በተደጋጋሚ ሲያማር ይታያል። ቱሪስቱ በኦሮሚያ እና በአማራ ከክትትሉ ውጪ በገጠመው ነገር እንደተደሰተ ተናግሯል። በቀጣይ አዲስ አበባ ሲገባ ምንም እንኳ ከተማዋ በህፃንነቱ ከአያት አንጻር እጅጉን ተለውጣ ብትጠብቀውም ነገር ግን ሰዎች አትቅረጽ እያሉ ካሜራውን ሊነጥቁት መሞከራቸው ምንም አላስደስተውም። እሱ ሲናገር ህፃን እያለ ፒያሳ አካባቢ ሰው ሁሉ ፍቅር እንደነበረ ለመጀመሪያ ጊዜ ጉርሻ በሰው እጅ የበላው አዲስ አበባ እንደነበረ ተናግሮ ጥሬ ስጋ በክትፎ መልክ የበላው የዛኔ በደጉ ዘመን እንደነበረ ይገልጻል። ታዲያ ክትፎውን ለማስታወስ ወደ ፒያሳ አካባቢ ወደ አንድ ምግብ ቤት ጎራ ይልና ክትፎ አለ? ስንት ነው ሲል ይጠይቃል። ለእሱ አዲስ አበባ በደጋጎች የተሞላች አፍሪካ ሲባል ብልጭ የምትልለት ሁሌም ደስተኛ ሰዎች የሞሉባት ከተማ ሆና ነው የምትታየው። በአጠቃላይ ክፉነት የለባትም አይኑርባትም ብሎ ነው የመጣው። ግብጽ ሲገባ፣ ሱዳን ሲገባ መጥፎ የአየር ጸባይና ሰው ባጋጠመው ቁጥር ወይ አዲስ አበባ መች ነው አንቺ ጋር ምደርሰው እያለ ሲያስባት እንደነበረ ብዙ ጊዜ ገልጸዋል። ታዲያ ምግብ ቤቱ ውስጥ ያሉት ሰዎች በጩኸት ካሜራ መቅረጽ አይቻልም፣ አጥፋ አጥፋ እያሉ ድንጋጤና ያልጠበቀው ስሜት እንዲሰማው ያደርጉታል። በፍጹም ይህን ከሚወዳት ከተማ አልጠበቀም። በንዴት ከምግብ ቤቱ ሲወጣ መንገድ ላይ ያገኛቸው ሰዎች እየቀረስክ ነው አጥፋ ካሜራ አይቻልም ሲሉ አዋቅበው በድጋሚ ፍርሃት እንዲሰማው ያደርጉታል። ቱሪስቱ እኔ ማቃት አዲስ አበባ እቺ አደለችም፣ እነዛ ደጋግ አጉራሽ ሰዎች የጠፉ ከተማዋ ልክ አይደለችም፣ የት ነው የመጣሁት? እያለ በቪዲዮ ሲናገር ይሰማል። ማንም የሱ ጭንቀት ያሳስበው መንገደኛ አልነበረም። በእርግጥ በጊዜው የሀገሪቷ ሁኔታ እጅጉን አስፈሪ ስለነበረ በሰዎቹ ባይፈረድም፣ ነገር ግን ቢያንስ መልካም እና ደስተኛ ፊት በማሳየት ለከተማቸው ብሎም ለሀገራቸው ውለታ መዋል ይችሉ ነበር። ተጓዡ መንገደኛ ያሰባትን ክትፎ ለማግኘት ሌላ ቦታ በመጓዝ ወደ አንድ ሆቴል ቤት ገብቶ ይጠይቃል። በዚህች ሆቴል አትቅረጽ ያለው ማንም አልነበረም። አስተናጋጆቹ መልካም ሆነውለት ያማረውን ክትፎ፣ ጥሬ ስጋ፣ ጥብስ ከአምቡሃ ጋር ያቀርቡለታል። ክትፎውም ስጋውም እንደጠበቀው አልነበረም። ጭራሽ እንጀራው ሆዶ ውስጥ ገብቶ አልወጣ አላስቀመጥ ይለዋል። በጣም ከተማዋ ከሚጠበቀው በላይ እንደዚህ በአንዴ ትለወጣለች ብሎ አልጠበቀም። በእርግጥ ጥቂቶች የከተማውን ደስታ ቢነጥቁትም፣ ነገር ግን ደጋግና መልካም ሰዎች አይዞ በርታ ያጋጥማል እያሉ ሲያጽናኑት በብዛት ታይተዋል። በአጠቃላይ ለቱሪስቱ አዲስ አበባ በሕፃንነቱ እንደወደዳት ልዩ ከተማ አልሆነችለትም ነገር ግን ብዙም አላዘነባትም። ችግሯ ሲፈታ በድጋሚ አያታለሁ ብሎ ጉዞውን ወደ ደቡብ ኢትዮጵያ ያደርጋል። በአዲስ አበባው ጉዞ ላይ የበላው እንጀራ አልፈጭ ብሎት ህመም ስላስከተለበት በድጋሚ እህል አልበላም በማለት እንዲሁም ጥሬ ስጋ በደረሰበት አልደርስም ብሎ ለራሱ ቃል ገብቶ ነበር ወደ ጉራጌ ክልል ያቀናው ተከታዮቹን፣ ተጠንቀቅ ስትጓዝ መጥፎም ጥሩም ያጋጥማል ሲሉ በርካታ አስተያየቶችን ጽፈውለታል። ቱሪስቱ በመጨረሻም የደቡብ መጀመሪያ ከተማ ወደ ሆነችው ወደ ጥያ ይገባል። በነገ ውለታ እንደዛ ሲከፋ ሲጨነቅ የነበረው ግለሰብ ፊቱ በደስታ ተሞልቶ ይታያል። በአዲስ ኃይልና ጉልበት ወደ ጉራጌ እንኳን ደህና መጣችሁ የጉራጌ ህዝቦች የሰሜቲ ቋንቋ ነው የሚናገሩት፣ ብሎ ቪዲዮውን ይጀምራል። በጉዞው ላይ እያለ ሰላም ነው እያለ ወደ አንድ በሸራ ወደ ተወጠረች ቁርስ ቤት ሲያመራ ይታያል። ካሜራ ይቻላል ብሎ ለቁርስ አቅራቢዋ ሲጠይቃት በደስታ በመሆን ይቻላል ና ትለዋለች። ወደ እሷ ሲቀርብ በሳቅ ጥርሷን በፈገግታ ሞልታ ሰላም ትለዋለች። እሱን በመገረም በዘይት የተጠበሰውን ምንድነው ሲላት ብስኩት ነው ትለዋለች። ስንት ነው ሲላት አስር ብር ትለዋለች። በደስታ ታማኝ ነች ብሎ መቀመጥ ይቻላል ይላታል። እሷም እሺ ተቀመጥ ትለዋለች። እዛው ላይ አንድ ብስኩትና አንድ ቡና አዞ ሲቀመጥ አንድ መልካም ወጣት ወደ እሱ ይቀርብና ስላለበት ከተማ በሚገባው ቋንቋ ያስረዳዋል። ወጣቱ ቡና በአካባቢው ብዙ ሰው በጨውና በባዶ እንደሚጠጣውና ምክንያቱም ስኳር ባለመለመዱ እንደሆነ ይገልጽለታል። ቱሪስቱ በልቶ እንደጨረሰ ሀምሳ ብር ለሴትየዋ ሰጥቶ በደስታ መልሱን ያጅ ብሎ ተሰናብቶ ጉዞውን ይቀጥላል። በእግረ መንገዱ ላይ ልክ ጉራጌ ክልል እንደገባ ሰዎቹ እንጀራ ሲያቀርቡለት አልበላም፣ ያሳመመኛል ሌላ ዳቦ ነገር አምጡልኝ እንዳላቸው ገልጾ በመጨረሻም ካግባቡት በኋላ ሲበላው እንዳልታመመ ይናገራል። ጨጓራው በድጋሚ እንጀራ እንዲበላ ስለፈቀደለት መደሰቱን ይናገራል። ከዚህም በኋላ የጥያ ተክል ድንጋይን ለማየት እያቀና ሳለ በመንገዱ ላይ ጩኸት ይሰማል። በዚህን ጊዜ ዞር ብሎ ወደ ጩኸቱ ሲመለከት ከዚህ በፊት ባልጠበቀው መልኩ አንድ ሽማግሌ ሰው ቱሪስቱን እየተከተለ የነበረን ልጅ ዞር በል አታስጨንቀው ብሎ ሲመልሰው ያያል። ቱሪስቱ በነፃነት በመጓዙ እየተደሰተ በከተማዋ ሕጻናቱ ሽማግሌዎችን አጥብቀው እንደሚያከብሩ ይገልጻል። የጥያ ድንጋይን አይቶ ታሪካቸውን ሰምቶ በቀጣይ በቡኢ አድርጎ ቡታጅራ ይገባል። በመንገዱ ላይ ሰው ሁሉ እወደሃለሁ፣ ሰላም ነው እያለ ፈገግታ በመስጠቱ ተገርሞ የጉራጌ ህዝብ መልካም እንደሆነ ይናገራል። ቡታጅራ ሲገባ ሰው ሁሉን ሰላም ካለ በኋላ ወደ አንድ ሆቴል ጎራ ብሎ መኝታ በርካሽ በ400 ብር ይከራያል። ቀጥታ ክፍሉ ገብቶ ዕቃውን ካስቀመጠ በኋላ ጉራጌ የምትታወቅበትን አይቤ በጎመን ለመብላት ወደ ውጭ ወጥቶ አሪፍ ሆቴል መፈለግ ይጀምራል። ሆቴል እያማረተ ሳለ በመንገዱ ላይ ጫማ የሚጠርጉ ልጆችን አግኝቶ አይቤ በጎመን የት አገኛለሁ ሲላቸው እነሱም በደስታ አሪፍ ቤት ያሳዩታል። ወደ ቤቱ ገብቶ ለአስተናጋጇ አይቤ አለ ሲላት አዎ አለ ብላ አይቤ ጎመን በእንጀራና በቆጮ ተደርጎ ከአምቦ ውሃ ጋር ይቀርብለታል። ቱሪስቱ ምግቡን ከመብላቱ በፊት በፍጥነት ወደ ጫማ ጠራጊዎቹ ሄዶ አመሰግናለሁ ብሎ በኪሱ የነበረ ገንዘብ አውጥቶ ይሰጣቸዋል። ወደ ምግቡ ሲመለስ መጀመሪያ አይቤውን፣ ከዛ ደግሞ ጎመኑን በእንጀራ እያጣቀሰ ሲበላ ይታያል። ጎመኑን በይበልጥ ወዶታል። አምቦውን እየተጎነጨ በሕይወቱ ዛሬ ደስተኛ እንደሆነ በመግለጽ ያልተጠበቀ ሳቅ ሙሉ ሰውነቱን ሲወረው ይታያል። በጉራጌ ከተሞች ድሮ ሲመኛት የነበረችውን አዲስ አበባ እንዳገኛት ከሚያሳየው ደስታ መገመት ይቻላል እዛው እያለ ስለ ህዝቦቿ ጥሩነት እየገለጸ ሳለ ቆጮውን አንስቶ ሲቀምሰው ከዚህ በፊት በልቶት የማያውቀው ምርጥ ምግብ እንደሆነ ይናገራል ደጋግሞ ቆርሶ በላው እንጀራውን ሙሉ በሙሉ ረሳው በመጨረሻ ምግቡ ጣፍቶ ጥርግ አርጎ በልቶ አመስግኖ ከሆቴሉ ይወጣል በነጋታው እዛው ሆቴል ተመልሶ መጥቶ ክትፎ ያዛል ክትፎዋን ሲቀምሳት የተለየ ጥፍትና ተሰማው። ያየውን ማመናቃተው ከቀረበለት እንጀራ ጋር እያጣቀሰ አጣፍቶ በደምት መገባት ሕፃን እያለ አዲስ አበባ ላይ በደጋግ እጆች የጎረሳትን ምግብ አስታወሰችው። በጣም ተደስቶ እያጣጣመ ቶሎ ጨረሳት። ቱሪስቱ የክትፎን ዋጋ ከፍሎ ሲወጣ በሀገሩ ፈረንሳይ ተመሳሳይ ታርታር የተባለ ምግብ እንዳለ ገልጾ፣ ነገር ግን የአሁኑ ክትፎ ልዩ እንደሆነበት ይናገራል። እግረ መንገዱን የጉራጌ ሰዎች ምርጥ ክትፎ ማዘጋጀት እንደሚችሉ እንደተነገረው እና እንደተባለው የሚጣፍጥ ክትፎ እንዳገኘ ይገልጻል። ቱሪስቱ ቡታጅራ ከተማን በሚጎበኝበት ሰዓት ማንም ካሜራ አትቅረጽ፣ ቪዲዮ አታንሳ ያለው ሰው የሌለ ሲሆን በሚደንቅ መልኩ ማንም ሳያዋክበው በነጻነት እግሩ ወደ መራው ቦታ ተጉዘዋል። አንድ መረሳት የሌለበት ጉዳይ ቱሪስቱ አዲስ አበባ እያለ ድንገት ወደ ሀገሩ ፈረንሳይ በድንገት እንዲመጣ ሲነገረው፣ ደጋግ አዲስ አበባ ሰዎች ችግሩን ተገንዝበውለት፣ በተለይ አንዲት መልካም ወጣት እቃዎቹን ለሳምንት በቤቷ በአደራ መልክ አስቀምጣለታለች። ሲመለስ እቃዎቹ ምንም ሳይነኩ አደራው ተጠብቆለት ያለ ምንም ክፍያ ሊያገኛቸው ችለዋል። ቱሪስቱ በአጠቃላይ የኢትዮጵያ ሕዝብ ደግነት እንዳስገረመው ገልጾ ነገር ግን አንዳንድ ክፉ ሰዎች ጉዞውን ለማሰናከል እንቅፋት እንደሆኑት ገልጸዋል። እሺ ተመልካቾቼ፣ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።